ቀደም እንደተናገርኩት ፕሮዳክት ላይናችን የስኪን ኬር እና ሄር ኬር ፕሮዳክት ነው። እሱ ከሄር ኬር ፕሮዳክቶቻችን ውስጥ አንደኛው ሻምፖ እና ኮንዲሽነር ነው። በጣም ብዙ ኢትዮጵያውያን ወይም ብዙ ሰዎች የሚቸገሩበት የሻምፖ ኮንዲሽነር ምርቶች ናቸው። ብዙ ሴቶች እንዲሁም ሻምፖ ኮንዲሽነር አንጠቀምም ሲሉ ይሰማል። ይሄ ምንድን ነው? ኤስኤልኤስ የሚባል ኬሚካል ኢንትሮዲስ ይደረግበታል። ሶዲየም ሰልፌት ነው። ያ ሶዲየም ሰልፌት ከፍተኛ የማጥራት አቅም እንዲኖራቸው ተብለው የሚጨመሩ ኬሚካሎች ናቸው። አት ሴም ታይም ግን ልክ ታጥበን ስንጨርስ ፀጉራችን ክርደድ ይላል። ያ ሰልፌቱ ነው የእኛ ሻምፖ ኮንዲሽነሮች ግን ናቹራል ስለሆኑ እንደዚህ አይነት ጉዳይ አያጋጥሞትም እያለን ከሮዝመሪና ከሬት ሻምፖዎች አሉን። ኮንዲሽነር ደግሞ ኮኮናት ቤዝድ የሆነ ናቹራል የሆነ ሻምፖና ኮንዲሽነር ወደ ገበያ ይዘን መተን በጣም በደንበኞቻችን ተወዶልናል። ማለት በጣም ነው የሚገርም። ምክንያቱም አሁን ብዙ ጊዜ እንዳልከው ነው ቅድም እንቸገራለን፣ ሴቶች ወንዶችም ይቸገራሉ። ግን አብዛኛውን ጊዜ ሴቶች የምንጠቀማቸው ሻምፖና ኮንዲሽነሮች አይስማማንም። እንዳልከው ለእኛ ታይፕ ተብሎ የተሰራ ስላልሆነ ከታጠብነው በኋላ ይደርቃል፣ ይያያዛል። እንደገና ቀደሙ ለማበጠር ሌላ ሰው እነኚህ እንግዲህ በጣም ከተፈጥሮ መሰረታቸውም እንዳልከው የራሱ የሆነ ጠቀሜታ አለው። ስለዚህ እንግዲህ በጣም ማፍሬርባል የሚገርም ነገር ነው ይዞልን የመጣው እንግዲህ አሁን እንዳልነው እነ የሮዝሜሪ ና የሬት በጣም አሁን እንግዲህ ብዙ ጊዜ እንደውም ተለምዷል መሰለኝ አሁን ሬት መንገድ ላይ ሲሸጥ እናያለን። ትክክል ጥሩ ነገር ነው ያነሳሽው። ከዚህ በፊትም በተለያዩ መድረጎች የምንናገረው ምንድን ነው አሁን መንገድ ላይ የሚሸጡ የሬትን ባያቸው የትኛውም የናችራል ኢንግሪዲየንት የሆኑ ፕሮዳክቶችን መጠቀም የአፍሬ ሄርባል ተጽዕኖ ገበያው ላይ ምክንያቱም ወደ ተፈጥሮ እንመለስ በሚል በጣም ፓወርፉል የሆነ ንቅናቄ ይዘን ነው ወደ ገበያ የገባ ነው። ስለዚህ አሁንም ደግመ መናገር የምፈልገው ምንድን ነው ሰው በትክክል ምንድን ነው የተቸገረው የሚለውን ነገር መለየቱ ያስፈልገዋል። ሁሉም የኛም ፕሮዳክቶች እንጠቀም ቢባል በትክክል የሚያስፈልገውን ነገር መለየት ካልቻለ የአፍሬ ሄርባል ምርቶች ለውጥ አላሳዩልኝም ወደሚል ኮንክሉዥን ይመጣል። ስለዚህ በእኛም ሾፕ ሆነ የትኛው ቦታ ሲገበያዩ በትክክል የተቸገሩትን ነገር ለሚሸጥላቸው ሰዎች ማስረዳት ይኖርባቸዋል። ምናልባት ያንን መረጃ ማግኘት ማይችሉ ከሆነ ስልኮቻችን ሁሌም ክፍት ስለሆነ ወይም ፌስቡክ ፔጆቻችን ላይ መልእክት ቢያስቀምጡልን ለየትኛው ችግር የትኛውን ፕሮዳክት ቢጠቀሙ የሚለውን ነገር እኛ ሪኮመንድ ማድረግ እንችላለን ማለት ነው። በጣም አሪፍ ነገር ነው እንግዲህ። አሁን ያነሳው ቅድም እንዳለው ነው። አብዛኛውን ጊዜ አሁን ገዝቼ ልጠቀም ችግሩ አለ እኔ ጋር ግን ምን አይነት ፕሮዳክት ሊጠቀም የሚለው ብዙ ጊዜ ሰው ችግር ይሆንበታል እና እንግዲህ እናንተም ጋር ደውሎ ሰው መረጃ ማግኘት የሚችል ከሆነ በጣም የሚገርም ነገር ነው ተመልካቾቻችን እነኚህ ሁሉ ፕሮዳክቶች አሁንም እንዳያመልጣችሁ እንላለን ያለን ጥቂት ስለሆነ ቀድማችሁ በመደወል ማዘዛችሁ እንዳትረሱ ከታች በምታያችሁ ስልክ ቁጥሮች በመደወል ማዘዛችሁ እንዳትረሱ ምናልባት መስመሮቻችን ሊጨናነቁ ይችላሉ በትዕግስት እንድጠብቁን አደራ እንላለን እንደገና ደግሞ የተለያዩ የባንክ አማራጮችን አዘጋጅተንላቸዋል። ከእናንተ የሚጠበቀው ቴሌቪዥናችሁን ከፍታችሁ በመመልከት ቀጥታ ካላችሁበት መገበያየት እንችላለን እንላለን። እኛ መርካቶ ቲቪ ቤታችሁ ደግሞ በ30 ብር ዴሊቨሪ እንመጣለን። በጣም የሚገርም ነው። እንግዲህ ጥሩ ስለ ሳሙናውን ማወራ እንደገና ደግሞ ስለ ጸጉር ሻምፖና ኮንዲሽነርን ማወራን። እዚህ ጋር ደግሞ እንግዲህ እንደምናየው በተለምዶ እኛ ጭቃ ቅባት የምንለው አለ። እስኪ እንግዲህ ስለዚህም እስኪ ደግሞ ትንሽ ነገር በለን። መልካም ያው በተለምዶ እኛ ጋር ጭቃ ቅባት የምንለው ወይም ሄልፉድ ወይም የጸጉር ምግብ የምንላቸው ፕሮዳክቶች ናቸው። እነዚህ ያው ሁሉም ሰው ፈሳሽ ቅባት ይስማማዋል ማለት አደለም። ብዙ ሰው ፈሳሽ ቅባት ሊስማማው ይችላል። አንዳንድ ሰው ደግሞ ፈሳሽ ቅባት ላይስማማው ይችላል። ስለዚህ ለዛ አማራጭ ሆኖ የመጣ ፕሮዳክታችን ነው ማለት ነው። ሶስት አይነት ናቸው። ከአቮካዶ ከካሮትና ከኮኮናት የሚዘጋጁ ናቸው። ቅድምም ደጋግመንም ለመነጋገር እየሞከር እንዳለ ነው፣ ሁሉም ተፈጥሯዊ ይዘት ያላቸው ፕሮዳክቶቻችን ናቸው። ከዚህ በፊት አቮካዶ እና ካሮት በፈሳሽ መልኩ ነበረን። አሁን በጭቃ ቅባት መልኩ ነው ወደ ገበያ ይዘን የመጣ ነው። ስለዚህ እንደ አማራጭ ሰው ፈሳሽ ቅባቱን ፕሪፈር ማድረግ ከሆነ የጭቃ ቅባቱን እንዲጠቀም በሚል የተዘጋጁ ፕሮዳክቶች ናቸው ማለት ነው። በጣም የሚገርመው እንግዲህ አሁን ብዙ ጊዜ እንዳልከው ነው፣ ፈሳሽ ቅባት የማይስማማው ሰው አለ፣ ጭቃ ቅባት ደግሞ የሚመርጥ ሰው አለ እና አፍሪ ሄርባል እንግዲህ በሁለቱም እኛ ጋ ታገኛላችሁ ነው። እዛውም በተፈጥሯዊ በሆነ መልኩ ምንም አይነት ኬሚካል አልተጨመረበት፣ ፀጉራችንንም አይጎዳንም ፊታችንንም የምንታጠብ አይጎዳንም እያለን ነው። እና በጣም የሚገርም ነገር ነው እንግዲህ። የተለያዩ አይነት ፕሮዳክቶችን ነው ይዛቸው የመጣችሁት፣ ያ ደግሞ ተመራጭ ያደርጋቸዋል። ስለዚህ ተመልካቾቻችን አሁንም መደወላችሁን አታቋርጡ። ምናልባት መስመሮቻችን ሊጨናነቁ ይችላሉ። በትዕግስት መደወላችሁን አታቋርጡ እንላለን። እኛም እንግዲህ እንደመርካቱ ቴሌቪዥን ዋና ዓላማው ምንድን ነው? እዚሁ ኢትዮጵያ ውስጥ የተመረቱ ብዙ ጊዜ እንደውም ኢትዮጵያ ውስጥ ይመረታሉ፣ እንዲህ ብለን የምንላቸው በጣም ብዙ አይነት ፕሮዳክቶች አሉ። ሰው ያ ኢንፎርሜሽን ነው የሌለው እና እዚሁ ኢትዮጵያ ውስጥ የሚመረቱ በኢትዮጵያውያን ልጆች የተሰሩ ደግሞ ለኢትዮጵያውያን የሚል ሀሳብ አለንና። እንግዲህ አፍሪ ሄርባል በዚህ አጋጣሚ በጣም ጥሩ ነገር እየሰራችሁ ነው ለማለት እንወዳለንእንግዲህ እስኪ ደግሞ የፀጉር ቅባት በጣም ይታወቃል። ስለ ሄርባል ሲነሳ አፍሬ ርባል ነው ቀድሞ የሚነሳው እና ብዙ ጊዜ አሁን ትሬንድ ሆኗል ላይ የሽንኩርት ቅባት፣ የቅሩፉድ ቅባት ምናምን ይባላል እና እስኪ ከዛ ባለፈ ደግሞ እ የተለያዩ ቅባቶች በጣም ፓኬጂንጋችሁ ያምራል። በዚህ አጋጣሚ እናመሰግናለን። እስኪ ስልንሽ ደግሞ ስለ ቅባቶቹ እናወራ። መልካም እንግዲህ ቅባት ላይ ስንመጣ ዋና የእኛ መታወቂያችን መለያችን፣ ስማችን የተከልንበት ፕሮዳክት ይሄ የቅባት ፕሮዳክት ላይ ናችን ነው። ትልቁም ስራ ያለው እዛ ላይ ነው። ስለዚህ ቅባቶቻችን ወደ ስምንት አይነት ቅባቶች ነው የሚኖሩት። ከነዚህ ውስጥ ሰባቱ ህርባል ኮንተንት ያላቸው በትክክል ለሆነ ችግር መፍትሄ መስጠት የሚችሉ ናቸው። አንደኛዋ ላይነች የፓራፊን ወይም ኦርዲናሪ ቅባት ምንላት። ሰባቱ ግን ዋና የአፍሬርባል ኮስሞቲክስ መገለጫ የሆኑ የድርጅቱ ዋና መነሻ የሆኑ ፕሮዳክቶች ነው የሚታዩት። ከነዛ ውስጥ ዋና በደንበኞቻችን የሚወደዱልንን ፕሮዳክት ለማሳየት ያክል ሮዝመሪ፣ ማያውቀው ሰው የለም። የስጋ መጥበሻ ነው ግን ከስጋ መጥበሻነት ባለፈ ፀጉርን የፀጉር እድገትን በከፍተኛ ሁኔታ ፋሲሊቴት ያደርጋል። እንዴት ስንል ምንድነው ቲንክ፣ አሁን የተለያዩ ሶሻል ሚዲያዎች ላይ ሚኒኦክሲድል የሚባል ነገር ይታያል። ወጣቶች ምናምን ለፂም ሲጠቀሙት እናያለን። ይሄ ሮዝመሪ ሚኒኦክሲድል ሁለት አይነት ሚኒኦክሲድል አለ። ፋይቭ ፐርሰንት እና ቱ ፖይንት ፋይቭ ፐርሰንት ይባላል። አምስት ፐርሰንቱ ለወንዶች ሪኮመንድ የሚደረግ ነው ስትሮንግ ስለሆነ፣ ቱ ፖይንት ፋይቭ ደግሞ ለሴቶች ሪኮመንድ የሚደረግ ነው በሮዝመሪ ውስጥ ያለ ኒትሮንት አለ ከ2.5 ሚኖክሲዲል ጋር ኢኪቫለንት የሆነ ጥቅም ያለው ኒትሮንት አለው ውስጡ። ይሄ ኒትሮንት በከፍተኛ ሁኔታ የፀጉር እድገትን ፋሲሊቴት ያደርጋል። የሮዝመሪ ቅባታችን የፀጉር እድገት ስታክ ላደረገባቸው፣ በተለይ ፀጉራቸው ከመሀል ላይ የሚነቀልባቸው ሰዎች አሉት። ሶ ሮዝመሪ ይሄንን ፀጉራችንን በቶሎ ሪከቨር እንዲያደርግና እድገቱን ለማፋጠን ይረዳናል ማለት ነው። ይሄ ቶፕ ሴላችን ነው። በእኛ ሴክተር ውስጥ ማለት ነው። በጣም የሚገርም ነው። እንግዲህ እስኪ አሁን ይሄ የሮዝ ሜሪ ቅባት ነው ብለኛል። አሰራሩን ትንሽ ማውራት እንችላለን። እንዴት ነው የሚሰራው? እንዴት ነው አሁን? ሮዝሜሪ የስጋ መጥበሻ ቅጠል የምንለው ነው እና እንዴት ነው ያ ቅጠል ቅባት የሚሆነው ምናምን። አሁን ብዙ ሰዎች ያነሳሉ ይሄን ጥያቄ፣ እንዴት ነው የሚሰራው? ሮዝመሪ ዝም ብለን ከገበያ ላይ አንስተን አይደለም የምንሰራው። በትክክል ለጸጉር የሚሆን ሮዝመሪ አለ። እኛ የምንጠቀመው ፕሮስትሬት የሚባል አይነት ሮዝመሪ አለ ለጸጉር አገልግሎት የሚውል ዝም ብሎ ከገበያ ላይ ተነስቶ ሁሉም ሮዝመሪ ለጸጉር ይሆናል ማለት አይደለም። ሴም ጎስቱ ቀይ ሽንኩርት፣ ቀይ ሽንኩርት ከገበያ ላይ አምተሽ ለምግብ የሚሆነው ልጣጩን ነው የምንጠቀመው? ውስጡን ነው የምንጠቀመው? ብዙ ኬሚስትሪ አለው። ምን ልላችሁ ነው አሰራራችን። አሁን ሮዝመሪ ፕሮስትሬት የሚባል ሮዝመሪ አለ ለጸጉር ይጠቅማል ብለን እኛ የምናስበው ሀርባሊስቶች አሉ። ከኛ ጋር የሚሰሩ ላብራቶሪ አለን፣ በፕሮፌሰር የሚመራ ላብራቶሪ። እኔ ያለን ላብራቶሪያችን አዲስ አበባ ዩኒቨርሲቲ መምህር የሆኑ ፕሮፌሰር ናቸው የሚመሩት። ከዛ ውጭ ግን ዊ ሀብ ክሩ አለን። ፕሮዳክት ዴቨሎፕመንት ክረዋለን። ስለዚህ ሀርባሊስቶች ይህንን ነገር ጥናት አድርገው በትክክል ለጸጉር ይሆናል የሚባለውን የሮዝመሪ አይነት ለእኛ ፕሮቫይድ ያደርጋሉ ማለት ነው። በደቡብ ምዕራብ ኢትዮጵያ ደግሞ 300 ሄክታር የራሳችን እርሻ አለን ማለት ነው ሮማቴሪያሎቻችንን ራሳችን ነው የምናመርተው። ማለት ከዛ ነው ወደ የምናመጣው። ስለዚህ ጥናት ተደርጎበት ነው የሚሰራው እያንዳንዱ ነገር። ወደ ፕሮዳክት ላይ ነው ስንመጣ፣ እያንዳንዱ የኛ ሄርባል ኮስሜቲክስ ፕሮዳክት ሰማንያ ፐርሰንቱ ፒዮር የራሱ የቅባቱ ኤክስትራክት ነው። ሮዝመሪ ስንል ሰማንያ ፐርሰንቱ ሮዝመሪ ኤክስትራክት ነው። ቀይ ሽንኩርት ስንል ቀይ ሽንኩርቱ ነው። ካስተር ስንልም እንደዛ ደረስ ምንድነው ኬር ይፈልጋል የሚሸከመው ነገር ይፈልጋል። ምክንያቱም ኤክስትራክቱ ኦይሊ ባህሪ ስለሌለው ማለት ነው። ስለዚህ አይዘር ሰንፍላወር ኦይል ወይም የምግብ ዘይት ኦር ደግሞ ፓራፊ እንደ ኬሪየር እንጠቀማለን። ከዛ ውስጥ ኒ ፐርሰንቱ እሱ የሆነና ቫይታሚን ኢ ፕላክሲድ እና ካስተር አንድ ላይ ኤክስትራክት ይደረጋሉ ማለት ነው። 80 ፐርሰንት ዋናው ቅባቱ ቢሆንም ኮምፕሊመንተሪ ጥቅም ያላቸው ፕሮዳክቶች ግን ኤክስትራክት ተደርገው አንድ ላይ ተደርጎ ነው ምርቱ የሚወጣው። ማለት አንድ ቦትን ለማውጣት ብዙ ኤክስትራክሽን ነው የሚሰራ። አሁን እየሸጥንበት ያለነው ዋጋ እንደ ድርጅት አዋቶን ወይም ሰፊ ፕሮፊት ማርጂን ይዘን እየሰራንበት አይደለም። በሰለጠነው ዓለም ብትሄዱ አይደለም 300 ኤም ኤል ሊቀርና 50 ኤም ኤል እንኳን በጣም በውድ ፕራይስ ነው እየተሸጠ ያለው። ሰው የእኛ ሀሳብ ምንድን ነው? ሀርባል ኮስሞቲክስን ለሁሉም ተደራሽ እናድርግ፣ በቻልነው አቅም በጣም በትንሽ ፕሮፊት ማርጅን ሰውን ወደ ተፈጥሮ እንመልስ በሚል ነው። ስለዚህ በዚህ አጋጣሚ ሁንም መርካቶ ቲቪን በመጠቀም ፕሮዳክታችንን ቶሎ ቶሎ እዘዙ፣ በሰላሳ ብር ቤታችሁ ይምጣላችሁ ለማለት እንወዳለን ማለት ነው። በጣም ትክክል። እኛም እንግዲህ እንደ መርካቶ ቴሌቪዥን ዋና ሀሳባችን ሰው ቀጥታ ከአምራች ወደ ተጠቃሚ ማድረስ ነው። እንግዲህ እንደምተመልካቻችን እንደምታዩት ራሳቸው አምራቾቹ ቀጥታ ወደ እናንተ ፕሮዳክታቸውን ይዘውልን መጥተዋል። እናንተ የሚጠበቅባችሁ ከያላችሁበት ሆናችሁ መደወልና ማዘዝ ነው። ከታች በምትመለከቱት ቁጥር እየደወላችሁ እዘዙ። ምናልባት ስልኮቻችን ቢዚ ቢሆኑ እንኳን በትዕግስት ጠብቁን እንላለን። የተለያዩ አይነት የባንክ አማራጮች አሉ። እነሱን እስካሁን እያደረጋችሁ መገበያየት እንችላለን እንላለን። ከቤታችሁ አትውጡ። ደግሞ ክረምት ነው፣ ጊዜው ይበርዳል፣ በጣም ዝናብ አለ። ስለዚህ ቤታችሁ ቁጭ ብላችሁ ቴሌቪዥኖቻችሁን እየተመለከታችሁ እዘዙ። እኛ እናንተ ድረስ በሰላሳ ብር እንመጣለን እንላቸዋለን።